ያዳ የመኪና አደጋ በደረሰበት ሰዓት የሚያውቃቸውን የሚያስታውሳቸውን ሁሉ ረስቶ ምንም የሚያውቀው ነገር የለም። እናም ጓደኛው አንድ ጓደኛው ነው አብሮት ያለው እሱ እሱን ብቻ ነው የሚያውቀው። ከመገጨቱ በፊት ስላለው ነገር ምንም የሚያስታውሰው ነገር የለም። ከዛን ወዲህም ስላለው ነገር በቅርብ ከተሻለው በኋላ ነው እንጂ ምንም የሚያስታውሰው ነገር የለም። እናም አብሮ አደግ ጓደኛው እና ታናሽ ወንድሙ ነኝ ብለው ሁለት ወጣቶች ያገኙታል። እንዴ አዳ፣ እንዴት ነ? ምን ሁነህ ነው ሲለው፣ እነማንናችሁ እናንተ? እኔ ደህና ነኝ። እንዴ አታቀርም እንዴ? ምን ታሾፋለህ እንዴ ምናምን ሲለው፣ አይ እያሾፍኩ አይደለም፣ የመኪና መኪና አደጋ ከደረሰብኝ በኋላ ምንም ነገር አላስታውስም፣ የማስታወስ ችሎታ ሁሉ የለም ሲል ይነግረዋል። ምን አዎ፣ የመኪና አደጋ ደርሶብኝ ሲላቸው እኔ አብሮ አደግ ጓደኛህ ነኝ እሱም ደግሞ ታናሽ ወንድምህ ነው ሲለው፣ ምን አዎ ይለዋል። እናም አዳ አቤል ደወለ ሲላቸው፣ እሺ ስልኩን አንሳው ግን ከኛ ጋር እንደሆን ማወቅ የለበትም ይለዋል። ያዳም እሺ ብሎ ያዳ ወዴት ይደነው ሲለው አለው እዚሁ ሰፈር ወጣ ብዬ ነው ሲለው እና ምን ሆነህ ነው ለምን ለኔ ያልነገርከኝም ለኔ ሳትነግረኝ ከቤት እንዳትወጣ ብዬህ አልነበር ሲለው አይ ንፈስ መቀበል ፈልጌ ነው እዚሁ ሰፈር ኮብልስቱ አካባቢ ነኝ ቢያንስ ብትነግረኝ እኮ አብረን እንወጣ ነበር ሲለው እዚሁ ሰፈር ነኝ ኮብሉ ጋር መንገድ ላይ ነው ያለሁት ሲለው እሺ እኔም ወደታችን መጣ ባለው አንተም ወደ ላይና እንገናኛለን ይለዋል። እሺ ይልና ስልኩን ይዘጋል። ከዛም በቃ ያዳ አሁን እንዳልኩህ ምንም እንዳልተፈጠረ ሁነህ አግኘው እሺ። እኛን እንዳገኘህም ማወቅ የለበትም ስልኬን ያዝና፣ ከዛም ትደውልልኛለህ ከሱ ጋር እንደተለያያችሁ እሺ። ከዛም ከፍቅረኛህ ጋር አገናኘሃለው ይለዋል። ግን ለምንድን ነው እንደተገናኘን ማወቅ የሌለበት ሲለው ወንድሜ ሁሉም ነገር ግልጽ እስከሚሆን ድረስ አቤል ምንም ማወቅ የለበትም፣ ይለዋል አቤል የሚልን ብቻ አድርግ ሲለው አዳም እሺ አለና ቁጥራቸውን ተቀበለና ከዛም ወንድሙና ጓደኛ ህነኝ ያሉት ሁለቱም አቅፈው ይስሙትና በልሺ አሁን እኛን እንዳያየን፣ እሺ ከእኛ ጋር እንደተገናኘህም እንዳትነግረው ይሉትና እነሱም እየተሳሳቁ ይሄዳሉ። አሁን ተገኝተሃል እያለ ይሄ ዥልጥ ያለውን ሁላ አመነኮ ዥልጥ ብቻ። ቀጣይ እቅዳችንስ ምንድን ነው ሲል ወንድምየው ቀጣይ እቅዳችንማ አቤን በአዳይ እጅ ይሞታል። አዳይ ደግሞ እስር ቤት ይገባል፣ ናቲ ከዜማ ጋር አለሙን ይቀጫል፣ እያለ የፌዝ ሳቁን እየሳቀ ወንድም የተባለውም አቤት ጭንቅላት! ሲለው አኮራው አደለ? ሲለው አዎ፣ አይገርምህም? ግን ሁሉም እንደ ሰብ ነው፣ ይሳካል አደለ? አሁን ደግሞ ያችን ልጅ መከታተል አያስፈልግህም፣ እሺ? ረላሽ እሷማ ሪል ተመችታኛለች ሲለው እንዲህ አንተ ከጥላት ጋር ፉንቃ ፍታ ሲለው፣ አይ ፉንቃ ሳይሆን በቃ አላደለ አይደለ እያለ እሱም ማፌዝ ጀመረ። ያ ጣፍጥል ግን እንዳታስበላን እሺ፣ አያሳስብህ። በቃ እሺ፣ በኋላ እንገናኝ ይለውና ተሰነባበቱ። ለምን ብቻ አንወጣ ጣ አደውልልኝም ነበር ሲለው፣ አይ እዚሁ ሰፈር ስለሆንኩኝ ነው የወጣሁት ድጋሚ ግን እንዳትወጣ እሽ ሲለው፣ እሺ። ከመውጣት ከፈለክ ደግሞ እኔ ያለው በፈለከው ሰዓት ጥራኝሽ ሲለው፣ እሺ በቃ አንተ ወደ ስራ ሂድ፣ እኔ ወደ ቤት ሄዳለሁ ሲለው፣ እሱም ቆይ አድርሸህ ነው የምመለሰው ሲለው፣ አይ አታስብ፣ የቤቱን መንገድ እንኳን በምልከት ይዤዋለሁ ሲለው፣ እሺ በቃ ካልክ ግባ በቃ ይለውና ይሄዳል። አቤንም ከጓደኛው ጋር ሂዶ ተገናኝቶ፣ ፊቱ ሁሉ ተቀይሮብኛል፣ አወራሩ ሁሉ ተቀይሮብኛል። አዳ ለምን እንደተቀየረብኝ አላቅም ሴላው ሴላት ለምን ተቀየረብህ አላቅም፣ ለምን እንደተቀየረብኝ ግን በኋላ የምነግርህ አለ ብሎኛል አለውና ሲላት እንዴት ማለት ለምን አልጠየቅከውም? ስትለው በኋላ የምነግር ነገር አለ ብሎኛል እና እቤት ይሄዳለው፣ በቃ ቤት ሲሄድ ጠይቀዋለው ይላታል። በሀሳብ ተጨንቋል አዳም። በሀሳቡ እነሱን ማውጣት ማውረድ ሆነ የሚያስበው፣ አነጋገራቸውንና ሲሉት ሲናገሩት የነበረውን ስልኬን ይብን፣ ስለ ስልኩ እንኳን እንዴት እንደተቀበለው ሁሉን ነገር በሀሳቡ ማምሰልሰል ጀመረ። ከዛም ስልኩን አነሳና ደወለለት። አዳ ለአቤል ደወለለት እና ሄሎ አቤል ሲለው፣ ወየ ሲለው፣ አሁን ከአቤሎ ጋር አይደለሁም መገናኘት እንችላለን ሲለው፣ እሱም እረ እንችላለን ምን ችግር አለው ሲለው፣ እሷም ትኖራለች ሲለው፣ መልስ የለውም እሷ እሷ ፍቅረኛ ሲለው አዎ ትኖራለች። አንተን ለማየት እንዴት እንደጓጓች ብታይ እያለ እሱም የቅድሙ ቦታ እመጣለሁ እንገናኝ ሲለው እሺ፣ አቤት ግን እሱን ለመግደል ስለሆነ ጥንስሱ በፌዝ ሳቁ እየሳቀ ነበር። አፍሽር ብሎ ስልኩን የዘጋው! አዳም ፍቅረኛውን የሚያገኝ መስሎት ደስ ብሎት ለመሄድ ተዘጋጀ። እድሏ ሲላት ወይዬ አንቺም ከስራ ተሰቃየ ሻ ሲላት አረ ችግር የለውም፣ ረ በፍቃድ አንችን ማስተጓጎልኩሽ ሲላት አረ ችግር የለውም። አሰሪዎችም እኮ አከና ከመግባትሽ ስታስፈቅጃቸው ደስ አይላቸውም ሲለው ሲላት በቃ ችግር የለውም ሁሉን ነገር ስላስረዳኋቸው ችግር የለውም። በቃ አሁን አንቺ ወደ ስራሽ ሂጂ በቃ ኔ እሰራለሁ ሴላት አሁን አንቺ ወደ ስራ ሺጂ ይላታል። አይ አስፈቅጄ ስለሆነ የመጣሁት አስፈቅጃቸዋለሁ። ጥሩ ሰዎች ናቸው አሰሪዎቼ፣ ይረዱኛል። ስለዚህ ምንም ችግር የለውም፣ አግዝሃለሁ ትለዋለች። እሱም እሺ ካልሽሽ ደስ ይለኛል ይልና እሷም በሀሳቧ ሳልፈልግ መጥቼ ለመሄድ የተቸገርኩት ለምን ይሆን እያለች ለምን ይሆን ግን መሌት የከበደኝ ካንተ እያለች ትጨነቃለች እንደምትወደው ግልጽ አድርጋ ባትነግረውም በውስጧ ግን እሷም ትወዷለች እሱም ይወዳታል አቤላም ቁጭ ብሎ ይህች ደግሞ አትመጣም እንደ ቆየች እያለ አዳመጣ? አቤላ፣ ብሎ ሰላም ሲለው፣ እንዴ መጣህ? እንዴ አዳ፣ ብሎ ተቀብሎ አልመጣችም እንዴ ሲለው ትመጣለች።